የየል Media. ዩኒቨርሲቲው ምሩቅ ከባዮሎጂ እስከ ታሪክ አጥንቷል። የሥራ ዘመኑ ግን በአብላጫው መካከለኛው ምስራቅ ላይ ያረፈ ነው። በፔንታጎን የኢራንን እና የኢራቅን ጉዳይ አማክሯል። የሳዳም ሁሴን መንግስት ሲወድቅ የኢራንን የሽግግር መንግስት እንደ ኤሮፓውያን አቆጣጠር ከ2003 እስከ 2004 ድረስ አማክሯል። ከካውንስል ኦን ን ፎሪን ሪሌሽን እስከ አሜሪካን ኤንተርፕራይዝ ኢንስቲትዩት ያላጠናበት፣ ያልጻፈበት፣ ያልተመራመረበት የጥናት ተቋም ብዙ አይገኝም። በአሜሪካን የተለያዩ የጦር ክፍሎች በማስተማር ይታወቃል። የዶናልድ ትራምፕ ወግ አጥባቂ ካምፕ ውስጥ ካሉ ሰዎች አንዱ ነው ማይክል ሩቢን። ይህ ተጽዕኖ ፈጣሪ ተመራማሪ በጥርሱ ነክሶ ከያዛቸው አገራት ዋናዋ ደግሞ ኤርትራ ናት። በኤርትራ የመንግስት ለውጥ ይኑር፣ አሜሪካም ይህንን ታድርግ ለማለት የድፍረትም የእርግጠኝነትም ችግር የለበትም። ልክ እንደ ትራምፕ ሁሉ ቀኝ ዘመን ፖለቲካ የሚያራምደው ሩቢን ከአሜሪካ ወገን ይህንን ሲል ከኢራን ጋር ፍልሚያ ውስጥ የገቡት እስራኤሎችም ጠንከራ አድርገው በኤርትራ ላይ ተነስተዋል። እነዚህ እንቅስቃሴዎች ከኢትዮጵያ ጋር በቀይ ባህርና ተያያዥ አጀንዳዎች ለተፋጠጠችው ኤርትራ ስጋት መሆናቸው አልቀረም። በተለይ በወቅታዊው የእስራኤልና ኢራን ፍጥጫ መነጽር ሲታይ ጉዳዩ ክብደት ይኖረዋል። ለኢትዮጵያ ደግሞ ተቃራኒ ውጤት ሊኖረው ይችላል። የእስራኤሉ ሃሬትስ ጋዜጣ ጸረ ኤርትራ ሀሳብ በማራገብ እየቀደመው የለም። ከሁለት ዓመት በፊት ከእንግዲህ ኤርትራ ለእስራኤል የምትሰጠው ጥቅም የለም ሲል ጽሑፍ ያስተናገደው ጋዜጣው በቅርቡ ደግሞ አስመራ አደገኛ የኢራን አጋር ነች ብሏል። በዚህም ምክንያት የእስራኤልና የአሜሪካ ስትራቴጂክ ስጋት ነች ሲል ማጽንዖ ሰጥቷል። አሜሪካና እስራኤል በኤርትራ ላይ ያላቸው ፍላጎትና ጫና ለማሳደር የሚጠቅሷቸው መከራከሪያዎች ግን ልዩነት ይታይባቸዋል። እነ ማይክል ሩቢን የአፍሪካዋ ሰሜን ኮሪያ እያሉ የሚጠሯት ሀገር በሰብአዊ መብት ረገጣ ጭምር ይከሷታል፣ በኢዴሞክራሲያዊነት ይወነጅሏታል። የዋሽንግተንም የቴላቪቭም ስጋት የሚነሳው ግን በኢራን ምክንያት እንደሆነ ግልጽ ነው። አንድም ኢራን በኤርትራ ተጽዕኖ ታሳድራለች በሚል አንድም ከኤርትራ ሆኖ የመንንና ሌሎች የኢራን አጋሮችን ለመቆጣጠር ባለ ፍላጎት እስራኤሎች ይህን ከአሜሪካ ጋር የሚጋሩትን ጸረ ኢራን ፍላጎት ለማስፈጸም እንደ ዋሽንግተን ወዳጆቻቸው ሰብአዊ መብትን በከለላነት የመጠቀም ልፋት አይታይባቸውም። ዲሞክራሲን አርቀው ከሰቀሉ የአረብ አገራት ጋር እየሰሩ ሌሎችን በዲሞክራሲያዊ መስፈርቶች መመዘን አይሹም። ይህ ማለት ግን እስራኤል በመካከለኛው ምስራቅ ያለሁ ብቸኛ ዲሞክራሲ ነኝ የሚለው ብሂል ራሷን ከፍ ለማድረግ አትጠቀምበትም ማለት አይደለም። ኤርትራ ከእስራኤልም ከአሜሪካም ጋር ውስብስብ ግንኙነት ያሳለፈች ሀገር ናት። አገር ሆና ስትመሰረት ከዋሽንግተን ጋር የነበራት መልካም ግንኙነት በሱዳን ላይ ጦር እስከ ማስተባበር እየደረሰ ነበረ። አሜሪካ፣ ኢትዮጵያና ኤርትራ በወቅቱ በነበረው የሱዳን እስላማዊ መንግሥት ላይ ጥምረት እንዲፈጥሩ አድርጋለች። የሁለቱን አገራት መሪዎች ማለትም መለስ ዜናዊንና ኢሳያስ አፈወርቂንም የአዲሱ ዘመን የአፍሪካ መሪዎች ብላ ማወደሷ አይዘነጋም። በአሜሪካ አይን ውስጥ እንደገቡ ያሰቡት የኤርትራው ፕሬዚዳንት ሀገራቸው ይበልጥ የደረጀ ግንኙነት እንዲኖራት የነበራቸው ምኞት ግን ያሰቡትን ያህል አልሰመረም። ኤዳን ሲማርዶ የተባለ ጸሐፊ፣ ፈላጊና ተፈላጊ አለመገናኘታቸው ብዙ ነገሮችን ቀያይሯል ባይ ነው። አሜሪካ በወቅቱ ከየመንም ከጅቡቲም ጋር ጥሩ ግንኙነት ስለነበራት ተጨማሪ የቀይ ባህር ተጋሪ ወዳጅ አላስፈለጋትም የሚለው ሲማርዶን፣ አሜሪካ ኢትዮጵያን ከማቅረቧ ጋር ተዳምሮ መልካም ያልሆነ ስሜት ፈጥሯል ባይ ነው። ይህም በኢሳያስ አፈወርቂ ዘንድ ያለመፈለግ ስሜት እንደፈጠረ ጸሐፊው ያተታል። ይሁንና ከአሜሪካ ጋር በረድ ያለው ግንኙነት ከእስራኤል ጋር ሞቅ ብሎ ቆይቷል። እንዲያውም ኤርትራ ከየመን ጋር በሃኒሽ ደሴቶች የተጋጨች ጊዜ እስራኤል ከጀርባዋ እንደነበረች የዱርሃም ዩኒቨርሲቲ ጥናት ማዕከል ያወጣው ጥናት ይጠቁማል። አስመራ ቴላቪቭን ባቀፈ እጇ ዋሽንግተንን ገፋ ማድረጓን ቀጠለች። እንደ ኤሮፓውያን አቆጣጠር በ2005 የአሜሪካውን የረድኤት ድርጅት ዩኤስኤአይዲን ከአገሩ አባረረች። ኤርትራ እዚህ እልህ ውስጥ የገባችው የወቅቱ የጆርጅ ቡሽ አስተዳደር ከኢትዮጵያ ጋር የፈጠረው ወዳጅነት እንደሆነ የቀጠናው ተንታኞች ይስማማሉ። ከመስከረም አንዱ ጥቃት በኋላ በዓለም አቀፍ ጸረ ሽብር ዘመቻ ላይ የተጠመደው የቡሽ መንግስት የአየር ክልሌን ጭምር ለዘመቻው እከፍታለሁ ካለችው አዲስ አበባ ጋር የጠበቀ ትስስር ፈጥሯል። አንዳንድ ሪፖርቶች ኤርትራ የባህር ጠረፌን ልስጣችሁ ብላ ሰሚ አላገኘችም ይላሉ። ዋሽንግተን ግን ጅቡቲ ያላት የጦር ቤዝ ለጊዜው በቂ እንደሆነ አምናለች። በዚህ መሃል ልታመን እያለች አትታመንም የተባለችው የኢሳያስ መንግስት በአሜሪካን ላይ ጥርስ መንከስ ጀመረ የሚሉ ብዙዎች ናቸው። የኢህአዴግ መንግስትም ኤርትራ የገጠማትን ዲፕሎማሲያዊ ክፍተት እየተከተለ ያጠቃ ጀመረ። ኤርትራ ከጅቡቲ ጋር የገባችበት ውዝግብ አንደኛው የማጥቂያ መሳሪያ ነው። በራስ ዱሜራስ የድንበር ይገባኛል ውዝግብ ጦር የተማዘዙት ሁለቱ የኢትዮጵያ ጎረቤቶች ለአዲስ አበባው መንግስትም መልካም አጋጣሚ ፈጥረውለታል። መንግስት ለወደብ አቅራቢው ለጅቡቲ ድጋፍ በመስጠት አስመራ በዓለም አቀፍ አደባባይ ስሟ እንዲጠለሽ ሰርቷል። ሌላኛው የኢህአዴግ መንግስት ካርድ አልሸባብ ነበረ። ይህ በሶማሊያ የሚገኝ የሽብር ቡድን በኤርትራ ይደገፋል የሚል ክስ ተሰማ። ኤርትራም ከጅቡቲ ግዛት ጦሯን አላስወጣችም፣ አልሸባብንም ደግፋለች ተብላ በተባበሩ መንግስታት ድርጅት ማዕቀብ ተጥሎባታል። መገለል የደረሰበት የኤርትራ መንግስት ፊቱን በቀጥታ ያዞረው ወደ ቴህራን ነበረ። በኢራን እቅፍ ውስጥ ለመግባትም ያሰቡ ወደብን ለኢራን አብዮታዊ ዘብ እስከ ማቅረብ ደርሷል። አስገራሚው ነገር ግን አስመራ ከኢራን ጋርም እየሰራች ከእስራኤልም ጋር ያላትን ግንኙነት አለማቋረጧ ነው። የእንግሊዙ የደህንነት ጉዳዮች አጥኚ ስትራትፎርድ እንዳለው እስራኤል በኤርትራ ምድር የስለላ ጣቢያ እንደ አውሮፓውያን አቆጣጠር በ2016 አቋቁማ ነበር። ይህ የስለላ ጣቢያ በዋናነት የየመኖቹን ሁቲዎችን ለመከታተል እንደተተከለ ተዘግቧል። ኤርትራ ከእስራኤል ጋር የጀመረችውን ግንኙነት ከማጠናከር ባለፈም የባህረ ሰላጤውን ሀገራት በመጋበዝ ከመገለል እንዲያወጧት አድርጋለች። ለኢራን ሰጥታው የነበረውን የአሰብ ወደብ እነርሱን አስወጥታ ኤሜሬቶችን እንኳን ደህና መጣችሁ ለማለት ወደ ኋላ አላለችም። በየመኑ ጦርነትም ከገልፍ ሀገራት ጋር አብራ ሁቴዎችን ለመዋጋት 400 ገደማ ወታደሮችን እንዳዋጣች ኒው አረብ ዘግቧል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ሲይዙ ከኤርትራ ጋር የጀመሩት መልካም ግንኙነት ሀገሪቱ ከማዕቀቦቿ እንድትላቀቅ አድርጓታል። በወቅቱ በኢትዮጵያ አምባሳደር የነበሩት ዶናልድ ያማማቶና በውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ቲቦርናዥ ከኤርትራ ጋር ያለውን ግንኙነት መልካም በማድረግ ትልቅ ሚና ተጫውተዋል። ይሁንና ይህ ከእስራኤልና ከምዕራባውያን ጋር የተጀመረው መቀራረብ ብዙም አልሰነበተም። በ ሁለት ሺ ላይ የተፈጠረው ክስተት ለዚህ ማሳያ ነው። እስራኤል የኤርትራ አምባሳደር አድርጋ የሾመቻቸውን ዲፕሎማት ፕሬዚዳንት ኢሳያስ ሳይቀበሏቸው ቀሩ። ኢሳይያስ ለዚህ የሰጡት አሳማኝ ምክንያት አልነበረም፣ ይላል የእስራኤሉ ሀሬትዝ ጋዜጣ። ብዙዎች የተጠራጠሩት እስራኤል ከሱዳን ጋር የጀመረችው መቀራረብ አስመራን አላስደሰተም የሚል ነው። በዚህ መሀል ደግሞ ሌላ ክስተት ተፈጠረ። የኢራን ጦር አስወንጭፎታል የተባለ ሚሳኤል በእስራኤል ተመቶ ወደቀ። ችግሩ ይህ አይደለም። እስራኤሎች ሚሳኤሉን የመቱት የኤርትራን ቀይ ባህር በከፊል ዘልቀው ነበረ። እንዲህ እንዲያያለ ግንኙነቱ ሻክሮ የሾመቹ አምባሳደር ያልጸደቀላት እስራኤል አስመራ የሚገኘውን ኤምባሲዋን ዘጋች። ይህ ብቻ አይደለም። የእስራኤል ፓርላማ የኤርትራ መንግስት ደጋፊ ናቸው የተባሉ ኤርትራውያንን ከሀገር ማስወጣት የሚያስችል ሕግ ጸደቀ። ኤርትራ ፊቷን መልሳ ወደ ኢራን ማዞራ ደግሞ የሁለቱን አገራት ግንኙነት ይበልጣ ጨለመው። አስመራ ከዋሽንግተንና አጋሮቿ ጋር ያላት ግንኙነት የተበላሸው በዋናነት ከትግራዩ ጦርነት ጋር በተያያዘ ነው። ኢትዮጵያና እስራኤል በአንጻሩ ግንኙነታቸው ይበልጥ ሲጠናከር ታየ። ኤርትራ ከዚህ በኋላ ፊቷን ወደ ምስራቁ ዓለም ስታዞር ይበልጥ ተስተዋለች። በተለይ ከሩሲያ ጋር እጅና ጓንቶ ነች። ሩሲያ በዩክሬን ላይ ወታደራዊ ዘመቻ ስትከፍት ሩሲያን ወራሪ ለማስባል በመንግስታቱ ድርጅት ጉባኤ የቀረበውን የውሳኔ ሀሳብ በግላጭ ከተቃወሙ አምስት አገራት አንዷ ኤርትራ ነበረች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሩሲያ አፍሪካ ጉባኤ ለመሳተፍ ሞስኮ ሄደው ሩሲያ ጦርነት አልከፈተችም ኔቶ ነው ጦርነት ያወጀባት፣ ብለው ለሩሲያ ያላቸውን ድጋፍ ሰጡ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭም አስመራን በ2023ና በ2024 ረግጠው ግንኙነቱን አጠናከሩ። የሩሲያ የባህር ኃይልም በምጽዋ መርከቦቹን ሲያሳርፍ በዜና ተሰማ። ወታደራዊ ትብብሩም ተጠናከረ። ኤርትራ ከቻይናም ጋር ያላትን ግንኙነት ጠበቅ አድርጋለች። በ2001 የቻይናን ግዙፍ የመሠረተ ልማት ፕሮጀክት የተቀላቀለችው አስመራ በ2022 ከቤጂንግ ጋር ስትራቴጂክ አጋርነት ተፈራርማለች። እነዚህ ከምስራቁ ዓለም ጋር የተደረጉ ሙከራዎች ጠንከር ያሉት ኤርትራ በምዕራባውያን ከተገፋች በኋላ መሆኑን ልብ ማለት ይቻላል። ኤርትራ ከኢራን ጋር የፈጠረችው ቅርበት ብዙ ትኩረት የሚስቡ ጉዳዮች አሉት። የጀመሩት ወዳጅነት ፈርሶ በጠላትነት ተያይተዋል። አሁን ደግሞ ወደ ወዳጅነት ተመልሰዋል። የኢራን አጋር የሆኑት የየመኖቹ ሁቲዎች ቀይ ባህርን ሲያመሱ በቀይ ባህር ጉዳይ ይገባኛል የሚለው የኢሳያስ መንግስት ድምፁን አላሰማም። ይልቁን ከኢራን ጋር መጣመርን መረጠ። ጥምረቱ በኢራን ፕሬዚዳንት በዓለ ሲመት ላይ እስከ መገኘትም ደረሰ። ከዓመት በፊት በሄሊኮፕተር አደጋ ምክንያት መሞታቸው የተነገረው ኢብራሂም ራይሲን ተክተው ፕሬዝዳንት በሆኑት መስዑድ ፔዜሽኪያን በዓለ ሲመት ላይ ኤርትራ በውጭ ጉዳይ ሚኒስትሯ ኦስማን ሳልህ ተወከለች። ሚኒስትሩ ቴራን እያሉ ነበር። እንደ እርሳቸው እንግዳ ሆኖ ቴራን የተገኘው የሐማሱ መሪ ኢስማኤል ሃኒያ በእስራኤል ጥቃት የተገደለው፣ ኤርትራ ግድያውን በፍጥነት ካወገዙ ሃገራት መካከል አንደኛዋ ናት። ከኢራን ድሮን ሳታገኝ አልቀረችም የተባለችው አስመራ የእስራኤል ወዳጅ የሆነችውን የአዘርባጃንን መርከብ በመያዝ ወዳጅነቷንም አሳይታለች። የኢሳይያስ መንግሥት ከቴራንና ከምስራቁ ዓለም ጋር የፈጠረው ህብረት ብቻውን ግን ዲፕሎማሲያዊ የበላይነት ያስገኝለታል ማለት አይደለም። በተለይ ቻይናና ሩሲያ ከኢትዮጵያ ጋር ያላቸውን ግንኙነት በጥንቃቄ እንደሚይዙት የታወቀ ነው። ከኤርትራ አርባ እጥፍ የሚበልጥ ህዝብና ሰማንያ እጥፍ የሚልቅ ኢኮኖሚ ያላት ኢትዮጵያ የምታስገኘው ጥቅም ለድርድር አይቀርብም። ኢራንም ብትሆን በብሪክስ አባልነት ከተጣመረቻት ኢትዮጵያ ጋር መጋጨት አትሻም። በእርግጥ ኢራን በቀይ ባህርና ዙሪያው ካሉ ተጨባጭ ጂኦፖለቲካዊ ስጋቶች አንጻር ከኤርትራ ጋር የመጣመሯ ነገር እውን ሊሆን ይችላል። ኢራን ከኤርትራ ጋር የምትፈጥረው ቅንጅት ታዲያ እስራኤል በሙሉ ጉልበቷ ኢትዮጵያን እንድትደግፍ ማድረጉ አይቀርም። በእርግጥ እንደ ማይክል ሩቢን አይነት ወግ አጥባቂዎች እንደሚሉት በኤርትራ የስርዓት ለውጥ ማምጣት ግን ቀላል ስራ አይደለም። የተለያዩ ብሔረሰቦች የሚኖሩባት ኤርትራ እንደ ኢራቅ አይነት አደጋ እንዲገጥማትና የአፍሪካ ቀንድ እንዲተራመስ በር ሊከፍትም ይችላል። የተወደዳችሁ የማግስት ሚዲያ ቤተሰቦች ወቅታዊውን የኢራን እስራኤልና የመካከለኛው ምስራቅን ጉዳይ የተመለከተው ዝግጅታችን ይህን ይመስል ነበር። ሰላም።